ባትፈጥሩብኝ በጣም ደስ ይለኛል። ኔጋ ሪስክ ስላለ እኔና ብሩኬ መሀል ምንም ነገር የለም። መሀል ላይ በጣም ብዙ አይደለም እንደዚህ ሁላ እኔ መናገር አልፈልግም እንጂ ሰው ተቀጥሮም ነበር፣ አይደለም በጣም ብዙ የምናቀው በውስጥ ነገሮችለት ሰው እንኳን ተቀጥሯል። የምሬን ነው ምላች አሁን ምናችን ነው እንዶ የቱ ጋር ደርሰን ነው ክፉ ነገር የራስ አሮባት የሰው ታማ ስላለች ይባላል። እና በለፈው በቀደም አንድ አመት ያከበሩት ቀን ማለት ነው። ጠዋት የሆነ ፈድቶ ለቀውልን ነበር አይደል? በደረቱ ላይ ተኝታው ማለት ነው እሱን ፎቶ ሁለት ቦታ የእሷ ፎቶ ለይተው ማለት ነው፣ እያቀነባበሩት ነበረ በተለያየ ሙዚቃ ምናምን ማለት ነው። ማለያየት ማለት ከዚህ ጀምራል ማለት ነው። እና በህይወታቸው ባትገቡ ጥሩ ነው። አሁን የእሱን ቆርጣችሁ አወጣችሁት ምን ትጠቀማላችሁ? እነሱ እኮ አንድ ናቸው፣ ምንም እንትን የለባቸውም። አያቸው አለ ሰውን መቅጠር ድረስ እነሱንም ለማለያት ማለት ነው። እና በእነዚህ አይነት ነገር ብትቆጠቡ አሁን ሁለቱ አንድ ሆነው የብሩኬና የሀይሜ ሁለት ቦታ ነው የተከፈላችሁት ማለት ነው። የጨረቃ ፋሚሊ ሆናችሁ፣ ግን የሀይሜ ወዳጆች ሌላ፣ የብሩኬ ወዳጆች ሌላ ማለት ነው። ይሄ ፌር አይደለም። የምር እንዲ ነገ በኔ ብላችሁ አታስቡም እንዴ? እነኛ አሁን እኮ ባልና ሚስት አንድ ናቸው ይባላል እሱ የእውነት እንደዚያ ባታደርገው ጥሩ ነው። ይታዘቧቸዋል፣ የምር እነሱ አካውንታችሁ ላይ ገብተው ይታዘቧቸዋል፣ ባያወሩም ማለት ነው። ሌላ ደግሞ ቪዲዮ ልቀቂ ልቀቂ ልቀቂ ብላቸው የምታወሩት ማለት ነው። እየለቀቁ አይደል? እንደ አንድ ቤት አንድ ቀን፣ አንድ ቤት አንድ ቀን። እና እኔ እንጃ አንዳንዴ አስተሳሰባችን እንደየመልካችን ይለያያል ማለት ነው። እና ለሁላችንም ልቦና ይስ ይመለው ግን እሱ

ይሄ ድረት ማ ከአንቺ ውስጥ ማንም ቢጠጋ ዋ! እኔ ወደን አሳልፍ መንገድ ላይ ያላችሁ ራሱ ዋ! እኔ ትራፊክ ነ ባይዘዌ እኔ እንደዚህ አይን አፋር ሆንኩት እንጂ በሀይሚ ከመጡ ወይም በአንተ ከመጡ ማንንም አልሰማም። ወይ ወይ፣ ከምር በሁለታችሁን ከመጣ ህይወቴም ቢሆንም አሳልፌ እሰጣለሁ እንጂ አልተው። አንበሳ ከሆነሽ እኔ አይናፋር ይሆንኩ እናንተ ና ክብሬ ነው እንጂ በእናንተ ከመጡ ግን አይናፋር አፋር አይደለሁም። ይሄም ማወቅ አለባችሁ እዚህ ላይ ያላችሁ አንቴ ደግሞ እኔ ሁለታችሁን አልኩት። ለምን አንቴ እራሴን እንትን ታድርጋለህ? ይኔ ሳንጋ ደረጠ ያለ ዞእስር ላይ እንዳት መጭብኝ እሺ በይ፣ በይ የልጆች አባት በይ በቃ ብሩኬን ተው። እኔ ሀይሚ ካገኘው በቂ ነኝ። መቼም ሀይሚ አገኘው ማለት ደግሞ ብሩኬን አገኘው ማለት ነው። ልክ ነሽ። ኔ ናት ይሻላል በሴክስ ኬኩን ከምታሳድፍ ስ እያየንሽ ጅማ ጠፋች እኮ በቃ። ያው ልጆቼ ቅድሚያ ለእርጉዝ እኮ ነው የሚሰጠው። ቅድሚያ ግን እኮ እኔ ሽታው እኮ ኬኩ እየሸተተኝ ነው ነገ የሶም ኬክ አላደን እንደ ልጆቹ አራት ልጆች ሆነ። ይህን ኬክ ግዴታ መብላት አለባቸው። ምሽታ እንዲያጣባቸው ነው። አይደለም ልጆቹ ላይ እንትን ነገር

አይ ዋናው ኬኩ ትልበል ስልኬ ድጋሚ እንዳይዘጋ ትንሽ ጨርጆን የገባትኝ ኬክ እንዲቆረስ ብዬ ማለት ነው። እና ስልኬ በድጋሚ እንዳይዘጋ ብሩኬን ኮንግር አለ በለው። በዚህ አጋጣሚ እናንተንም ላመስግናችሁ እና ከዛ ማለት ፈልጋለች። በእናት ማለት ስለፈለኩኝ ነው። ስሪላንችን ለብሩኬ እኮ ነው፣ የእሱ ብቻ አደለም ቆንጆ እኮ ይህ ውለታችንም እኮ ነው። ቅመሟ ምን ሆነሻል? እሱም አውቃለሁኝ ግን ያው ሞር ደግሞ እርግዝና እኮ ያስረሳል። ልክ ነሽ። እርጉዝና አይልም አውርቼ ልውጣ ብዬሽ ነው

እና አመሰግናለሁ፣ እውነት በጣም አመሰግናለሁላችሁ። ነው የምወዳችኋለሁ የሚያስደስታችሁ እኛ የሆነ ነገር ስናገኝ ከልባችሁ ነው የምትደሰቱልን፣ እና እናመሰግናለን በጣም እሺ። እንዲ ነው የምናረጋችሁ

የኦዲንሶችሽ ቅብጥ የቲክቶኩ ድምቀት የዩቱቡ መሪ የጀግናዎች እህት የአራት ልጆች እናት የብሩኬ ንግስት ሁሌም የማልጠግብሽ የማይሽ በስስት ሁብ አርጎ ፈጥሮ ፈጥሮሻል! እግዚአብሔር በእውነት አንድ በትሽ ጣፋጭ ጥርሶችሽን ወተት እንኳንም ኦንሽለት ለብሩኬ ንግስት ጠላታችሁ ይረር ይጠበስ በእሳት አብራችሁ ኑሩ ዘላለም በድምቀት፣ ጠላታችሁ ይረር ጠበስ በእሳት። አብራችሁ ኑሩ ዘላለም በድምቀት፣ ደግሞ ያሰባችሁ ሞልቶ የምታሳኩበት፣ ትዳራችሁ ሰምሮ አንድ ቤት ሆናችሁ የምናያችሁበት፣ ልባችንም አርፎ የምቀመጥበት፣ ጠላታችሁም አፍሮ መሬት የማይበት፣ እግዚአብሔር ያደርገው። ሳቆይ በቅርበት እስከዛ ኑሩልን ሳይነካችሁ እንቅፋት፣ እንወዳችኋለን የማዳም ቅመሞች። እስከዛ ኑሩልን ሳይነካችሁ እንቅፋት፣ እንወዳችኋለን የማዳም ቅመሞች። ያው አጭር ነው። አመሰግናለሁ ስላስገባችሁ። ደስ ይላል እህታችን። እናመሰግናለን ቴንኪው። በጣም ገጣሚ